በተጠበቁት ልክ እያልተገኙት እነዚህ ሁለት ክለቦች በሊጋቸው የቤት ስራቸውን ሳይወጡ የቁልቁለት ጉዞን አሳልፈው ነው ዛሬ ላይ የተገናኙት። ዛሬ ምሽት የእግር ኳስ አፍቃሪ ሁሉ ወደ ስፔኗ ከተማ ቢልባው ያማተራሉ። ለምን ቢባል በእንግሊዝ ፕሪምየር ሊግ ዓመቱን በሙሉ ብዙ ፈተና ወድቀው በተጠበቁት ሳይገኙ አርፍደው በመጨረሻም በኢሮፓ ሊግ ፍጻሜ ተገናኝተዋልና ታላቁ የዓለማችን ውዱ ክለብ ማንቸስተር ዩናይትድ የዛሬን ያድርገውና የባለ ዋንጫዎች ሀብታ ነበር። የተጫዋቾች ጥራት ማነስ፣ ጉዳትና ፍጹም ወጥ ያልሆነ አቋም አሁን ላይ ከዙፋኑ አውርዶታል። የሰሜን ለንደኑ ክለብ ቶትንሃም ቢሆንም ከ30 ክረምታቶች በላይ የክለቦች አድማቂ ሁሌም ከተጠበቀው በታች የሚገኝ አጃቢ እንጂ የማይሞሸር ትልቅ ክለብ ለመምሰል የሚፍጨረጨር ነው። ታዲያ እነዚህ ሁለት ክለቦች ናቸው ዛሬ ምሽት በኤሮፓ ሊግ ፍጻሜ ላይ ተገናኝተው የደካሞች የፍጻሜ ፊልም ያስባሉት የዛሬው ዋንጫ በቶትንሃምም ሆኖ በማንቸስተር ማንቸስተር ዩናይትድ ትልልቅ ጥያቄዎችን ይመልሳሉ። ይህም በአሰልጣኙ፣ በተጫዋቹ፣ በስታዲየሙና በደጋፊው አንቱታን አትርፎ ለነበረው ማንቸስተር ዩናይትድ ለነገሰበት የአውሮፓ ሻምፒዮንስ ሊግ አቋራጭ መግቢያ ሆኖለታል። እንደሚጠበቀው ሳይሆን ከሚጠበቀው በታች ሆኖ ሊጉን የጨረሰው የነ ካንቶና፣ የነ ጊግስ፣ የነ ቤካም፣ የነ ሮይኪን፣ የነ ሩኒ ና የነ ሮናልዶ ማንቸስተር ዩናይትድ በእርግጥ ይሄ ባል ተገባው ነበር። የምሽቱ ሁለቱ ተጋጣሚዎች በሊግ ሽንፋ ከተከፈታቸው ቶትናም 21 ጊዜ ማንቸስተር ዩናይትድ ደግሞ 18 ጊዜ ጆሮ ጭው በሚያደርግ መልኩ ሽንፈት ተጎንጭተዋል። በሊጉ የደካማነታቸው ደካማነት ከእነዚህ ሁለት ክለቦች በታች ያሉ ቡድኖች ከሊጉ ወርደው ተሰናብተዋል። እነሆ የአውሮፓ ሊግ ዋንጫው ለሁለቱም ክለቦች ከምንም በላይ ነው። ጆሮ ጭው በሚያደርግ ቁጥር 21 ጊዜ በፕሪሚየር ሊጉን ሽንፈት የተጎነጩት የቶትናሃሙ አሰልጣኝ አንጌል ፓስተኮግሎ ዋንጫውን ቢያነሱ እንኳን ከመሰናበት አይድኖም እየ የተባለ እየተዘፈነላቸው ነው። በተመሳሳይ መልኩ የውድቀት ክብረ ወሰንን በማንቸስተር ዩናይትድ እያስመዘገቡ የሚገኙት ፖርቹጋላዊ ሩበን አሞሪም ዋንጫውን ቢያመጡ ላለመሰናበት ዋስትና የላቸውም። ለዚህ ነው መልስ የሌለው ስህተት የማይታሰብበት ለስህተት ይቅርታ ዋጋ የማይኖርበት ማሸነፍና ማሸነፍ አንድና አንድ የሆነበት የፍጻሜ ፍጻሜ የሚሆነው። አንድ ቁጥራዊ መረጃ በሁለቱ የፍጻሜ ተፋላሚዎች መካከል ያሳብቃል። ቶተንሃም ባለፉት 11 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። እንዲሁም በተመሳሳይ ማንቸስተር ዩናይትድ ባለፉት ስምንት ጨዋታዎች ማሸነፍ አልቻለም። ታዲያ ለዚህ ነው የቢልባው ፍጻሜ የደካሞቹ ፍጻሜ ያስባለው። ሊጉ ከተጀመረ ወደ ማንቸስተር ዩናይትድ የመጡትና ከአራት መቶ በላይ ቃለምልልሶችን ከሚዲያ ጋር ያደረጉት ሩብና ሞሬም ከምሽቱ ጨዋታ በፊት ይህንን አሉ። እውነት ለመናገር ፍጻሜ ብቻ በቂ አይደለም። ፍጻሜ ደርሰናል ብንል ማንም አያስታውሰንም። ታዲያ ዋንጫውን ካላሸነፍን ምንድን ነው ትርጉሙ ሲሉ ተናግረዋል። ሦስት ጊዜ በዘንድሮ ዓመት ተገናኝተው ሦስቱንም ያሸነፉት ስፐርስ ሰዎች አራተኛውን ድል ካለፈው በላይ ይናፍቃሉ። እንደ አውሮፒያኑ ዘመን ቀመር በ2017 የውድድር ዘመን በጆዜ ሞሪኖ እየተመራ አያክስ አምስተርዳምን ገጥመው የአውሮፓ ሊግ አሸናፊ የነበረው ማንቸስተር ዩናይትድ በሌላኛው ፖርቹጋላዊ ሩበን አሞሪም እየተመራ ዋንጫውን ያሳካ ይሆን የሚለው የሚጠበቅ ሆኗል። እንዲሁም ቶትንሃም በሊጉ ደካማ የውድድር አመት እያሳለፈ ቢሆንም በአውሮፓ ሊግ አሸንፎ የመጣቸው ቡድኖች ቡድኑ በአውሮፓ ሊግ የነበረውን ጥንካሬ የሚያሳይ ነው ተብሏል። እነሆ ይህ ምሽት ለቶትንሃምም ለማንቸስተር ዩናይትድም የመዳንና የመሞት ያህል ፍጻሜ ዛሬ ምሽት አራት ሰዓት ላይ በስፔኗ ከተማ አትሌቲክ ቢልባኦ ሳን ማሜስ ባሪያ ስታዲየም ይደረጋል።